በመለኛ ገጽ ዛሬ ፓስታ በአረቢያታ ሶስ እንዴት እንደሚዘጋጅ አሳያችኋለሁ! ከሌሎች የመለኛ ማህበራዊ ድረ ገጾች ከመጣችሁ እዚኛው የመለኛ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። የዛሬውን ምግብ ለማዘጋጀት ከምንጠቀማቸው ግብአቶች መካከል ሁለት ተለቅ ያለ በደንብ የተፈጨ ቲማቲም፣ ሁለት የሾርባ ማንኪያ የቲማቲም ድልህ ሁለት ደቆ የተከተፈ አረንጓዴ ቃሪያና ስምንት ፍሬ ነጭ ሽንኩርት እንጠቀማለን። ሌሎች ተጨማሪ ግብዓቶችና የማጣፈጫ ቅመሞቹን አይነት ቪዲዮውን እየሰራሁ ነግራችኋለሁ። ስልሱን ከማዘጋጀታችን በፊት ከጎን ፓስታ እንቀቅላለን። ከጎን አንድ ሊትር ውሃ ላይ ግማሽ የሾርባ ማንኪያ ጨው ታደርጉና ውሃው በደንብ ፍልቅልቅ ብሎ እስኪፈላ ድረስ ትጠብቃላችሁ። እስከዛ ስልሱን እናዘጋጃለን። መጥበሻ እንዴት እንደሚሟሽ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። አስቀድማችሁ መጥበሻችሁ ላይ ሶስት የሾርባ ማንኪያ ዘይት ታደርጉና ደቆ የተከተፈ ነጭ ሽንኩርቱን ከላይ ትጨምሩና ሞቅ ሞቅ ታደርጉታላችሁ። እዚህ ጋር ነጭ ሽንኩርቱን ከጨመራችሁ በኋላ የምድጃቸው የሙቀት መጠን በጣም ዝቅተኛ ላይ መሆን አለበት። ፈጽሞ ነጭ ሽንኩርቱ መቃጠል የለበትም። ምግብ የምታዘጋጁበት ጠረጴዛ እንዳይበላሽባቸውና ማማሰያቸውን ለማሳረፍ ምስሉ ላይ በምትመለከቱት መሰረት የሻይ ማስቀመጫ ላይ እያስቀመጣችሁ ማዘጋጀት ትችላላችሁ። ነጭ ሽንኩርቱን ለተወሰነ ደቂቃ በዝቅተኛ ሙቀት ሞቅ ሞቅ ካረጋችሁት በኋላ ካዘጋጃችሁት ቃሪያ ላይ ግማሹን ጨምራችሁ ትቀላቅሉታላችሁ። ግማሹን ቃሪያ በኋላ ላይ ስለምንጠቀመው እዚህ ጋ ሁሉንም መጨመር የለባቸውም። በቤት ውስጥ ቀይ ቃሪያ የምታገኙ ከሆነ ቀዩን ቃሪያ እዚህ ጋ መጠቀም ትችላላችሁ። ነጭ ሽንኩርትና ቃሪያውን ጨምራችሁ ሞቅ ሞቅ ካረጋችሁ በኋላ አንድ የቡና ማንኪያ ሽርክት በርበሬ ከላይ ትጨምራላችሁ። ሽርክት በርበሬ ማለት ምንም አይነት ቅመም ያልገባበት የበርበሬ ቃሪያ ተፈጭቶ ማለት ነው። በቤቱ ሽርክት በርበሬ ከሌላችሁ እዚህ ጋር የተወሰነ ሚጥሚጣ ታደርጉበታላችሁ። ሁለቱም አንድ አይነት ጣዕም ባይኖራቸውም እንደ ምትክ ግን መጠቀም ትችላላችሁ። አሁን የጣዳችሁት የፓስታ ውሃ በደንብ ሲፈላ ከላይ 250 ግራም ፔኔ ትጨምራላችሁ። ይህን ፔኔ በአቅራቢያችሁ ማታገኙት ከሆነ መኮረኒ እንዲሁም ስፓጌቲ መጠቀም ትችላላችሁ። የጣድነው ፔኔ ቶሎ ከድስቱ ጋር እንዳያያይዝባችሁ መሀል መሀል ላይ ማማሰል እንዳዘነጉ። ወደ ስልሳችን ስንመለስ ግማሽ የቡና ማንኪያ ጥቁር ቁንዶ በርበሬ እንጨምራለን። ከቁንዶ በርበሬው በተጨማሪ አንድ የቡና ማንኪያ የቀይ ቃሪያ ዱቄት ከላይ እናደርጋለን። የቀይ ቃሪያ ዱቄቱን ከጨመራችሁ በኋላ ግማሽ የቡና ማንኪያ የሮዝሜሪ ዱቄት ከላይ ታደርጋላችሁ። የቀይ ቃሪያ ዱቄት ቪዲዮ እንዴት እንደሚዘጋጅ ሰሞኑን ቪዲዮ ስለለቀቅንላችሁ እሱን መመልከት ትችላላችሁ። በተጨማሪ ሌሎች የዘረዘርናቸውን የቅመም አይነቶች እዚሁ ገጻችን ላይ ታገኛላችሁ። ቅመሞቹን ጨምራችሁ በሚገባ ከቀላቀላችሁ በኋላ ፈጭታችሁ ያዘጋጃችሁትን ቲማቲም ከላይ ጨምራችሁ በደንብ ታማስሉታላችሁ። ቲማቲሙን ከጨመራችሁ በኋላ የምድጃቸውን የሙቀት መጠን ከፍ ታደርጉና በደንብ አድርጋችሁ ታማስሉታላችሁ። ቲማቲሙን በሚገባ ከቀላቀላችሁት በኋላ የቲማቲሙ ውሃ በሚገባ እስኪያልቅ ድረስ መጥበሻውን እየከደናችሁ በደንብ ተንተከትኩታላችሁ። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮች እንዲደርሷችሁ የደወል ምልክቱን መጫን እንዳዘነጉ። የተለያዩ የሀገር ውስጥ እንዲሁም የባህር ማዶ ምግቦችን መማር የሚፈልጉ ወዳጅ ዘመድ፣ ጓደኞች ካሏችሁ ይህን ገጻችንን አጋሩልን። ቲማቲሙን ለተወሰነ ደቂቃ ከድናችሁ ካበሰላችሁት በኋላ ከፍታችሁ ደግሞ በደንብ አድርጋችሁ ታማስሉታላችሁ። ይህንንም ሂደት ቲማቲሙ ውሃውን እስኪጨርስ ድረስ መከተል ይኖርባችኋል። የጣዳችሁት ፓስታ በማሸጊያው መሰረት በደንብ ከተቀቀለ በኋላ ልክ ልታጠሉት ስትሉ ሁለት ጭልፋ የፓስታ ውሃ ትቀንሱለታላችሁ። ይህንን የፓስታ ውሃ በኋላ ስልሱ ላይ እንጠቀምበታለን። አሁን የጣዳችሁትን ፔኔ ከእሳቱ ታወርዱና በፓስታ ማጥለያ በደንብ አርጋችሁ ታጠሉታላችሁ። መለኛ ላይ ተመልክታችሁ በየቤታችሁ የሞከራችሁት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። እዚህ ግሩፕ ላይ መላክ ያለባችሁ ፎቶና ቪዲዮ ከገጹ ጋር የተያያዘ ነገር እንዲሁም ከዚህ በፊት በመለኛ ገጽ ያሳየናችሁ የምግብና የመጠጥ አይነት ብቻ መሆን አለበት። እኛ ያላሳየናችሁ የምግብ አይነት ላይ ሀሳብ እንዲሁም ማስተያየት መስጠት አንችልም። የምታበስሉት ስጎ ውሃውን መጨረስ ሲጀምር ልክ ምስሉ ላይ እንደምትመለከቱት ዘይት እያወጣ ይሄዳል። ልክ ዘይቱን መመልከት ስትጀምሩ የምድጃችሁን የሙቀት መጠን ትንሽ ትቀንሱትና ከላይ ያዘጋጃችሁትን የቲማቲም ድል ጨመራችሁ፣ በደንብ አርጋችሁ ታማስሉታላችሁ። እዚህ ጋር ስጎውን ለማዘጋጀት በጣም ብስል የሆነ ቲማቲም ከተጠቀማችሁ እንዲሁም በቤት ውስጥ ያዘጋጃችሁት የቲማቲም ድል ከሌለ አለመጠቀም ትችላላችሁ። የቲማቲም ድልውን ከጨመራችሁ በኋላ ያዘጋጃችሁትን የፓስታ ውሃ ከላይ ታደርጋላችሁ። ይህ የፓስታ ውሃ የምታዘጋጁትን የፓስታ ስልስ ላላ እንዲል ያግዛችኋል። በደንብ እያበሰላችሁት በሄዳችሁ ቁጥር ደግሞ የምታዘጋጁትን ስልስ ወፈር እያረገላችሁ ይመጣል። አሁን ቀቅላችሁ ያዘጋጃችሁትን ፔኔ ከላይ ትጨምራላችሁ። እዚህ ጋ ፔኔው በሚገባ ውሃውን ማንጠፋጠፋችሁን እርግጠኛ ሁኑ። አሁን የምትፈልጉትን ያህል ጨው ከላይ ትነሰንሱበትና በደንብ አድርጋችሁ ትቀላቀሉት። አላቸው የጨመራችሁት ፔኔ እዚህ ጋር እንዳይቦካባችሁ ሰፋ ያለ ማንኪያ በመጠቀም ወይንም እጃችሁን በመጠቀም መጥበሻውን ወደፊት ወደኋላ እያደረጋችሁ መቀላቀል ትችላላችሁ። ፔኔውን በሚገባ ከቀላቀላችሁ በኋላ ከላይ አንድ የቡና ማንኪያ ደረቅ ጦስኝ በደንብ በእጃችሁ እሸት ታርጋችሁ ትጨምሩበታላችሁ። ጦስኙ የራሱ የሆነ ቆንጆ ጣዕም ስለሚሰጠው እዚህ ጋር ብትጠቀሙት እመክራችኋለሁ። ጦስኙን ጨምራችሁ በደንብ ከቀላቀላችሁት በኋላ የበለጠ ቃጠል እንዲያደርግ ደግሞ ቅድም ያስተረፋችሁትን ቃሪያ ከላይ ትጨምሩበታላችሁ። ፔኔ በአረቢያታ ስልሳችን አሁን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ፔኔ ከአረቢያታ ስልሱ ጋር እኔ ያቀረብኩት ድርቆሽ ነው። ነገር ግን እናንተ ከፈለጋችሁ ዳቦ እንዲሁም በቅመም ተለውሶ የተጠበሰ ዳቦ ማቅረብ ትችላላችሁ። እነሱን ከዚህ በፊት በመለኛ ገጽ አሳይተናቸዋል። ፓስታ አረቢያታ ሶስ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱት ተስፋ እናደርጋለን። በምለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።